ነግሬህ አይወጣልኝ አቤት የኔ ስቃይ እንደዚህ ምፈተነው ላላገኝ ነው ወይ በፍቅር ተሳስሬ ባጣብህም ጤና አንተን ግን ብዬሃለው፣ ኡዛዛ አሌና እያለች እንግዲህ ሊንዳ ለብሩኬ ዘፍናለታለች። ሰላም ሰላም ቤተሰብ እንዴት ናችሁ? ሊንዳ እንግዲህ ዛሬ ለብሩኬ ዘፍናለታለች። ትናንትና እንግዲህ ባየነው፣ ሁላችንም እንዳየነው ቪዲዮውን ሊንዳ ብሩኬን አፈቅረዋለሁ ብላ ነበረ። እንግዲህ ብሩኬ በጣም ደንግጦ ነበር። እኔ ግን ቤተሰብ ፕራንክ ነው የሚመስለኝ። ምክንያቱም ማለት ነው ቪዲዮ ልብ ብላችሁ ካያችሁት ሊንዳ የሆነ ሰዓት ላይ ሳቋን መቆጣጠር አልቻለችም። ፊቷን ሁላ አዙራ፣ እንደውም ዝቅ እያለች እየሳቀች ነበር። ቤተሰብ ሁላችንም እንዳየነው ግን ዛሬ በቲክቶኳ ገጽ ላይ ኡዛዛ አሌና እያለች መታልናለች። ቤተሰብ እንግዲህ ከሀይሚ ጋር ተነጋግረው ነው ብዬ ነው የማስበው፣ ብሩኬን ፕራንክ ለማድረግ እንጂ የእውነት ወዳው አይመስለኝም። ምክንያቱም ገና ቪዲዮ ለቪዲዮ ወይም ሀይሚ ለማስቀናት ብለው ነው የተገናኙት፣ እንግዲህ ሊንዳና ብሩኬ እንጂ በዚች ሁለት ቀን ወይም በሶስት ቀን ብሩኬን ትወደዋለች ብዬ አላስብም። ሀይሚን ሀይሚንም ለማስቀናት ነው ብዬ ነው ማስበው። እንግዲህ ብሩኬና ሊንዳ ተነጋግረው ሀይሚን ለማስቀናት ነው እንደዛ የመጡት እንጂ ሊንዳ የእውነት ወደው አይደለም። ግን ቲክቶክ ላይ ኡዛዛ አሌና እያለች መታልናለች። እንግዲህ ሊንዳ ዛሬ ሀይሚና ሀይሚና ብሩኬ እንዲሁም ሊንዳ ሆነው መጥተው እውነቱን እንደሚነግሩ ተስፋ አረጋለሁ ቤተሰብ።